ህግ አለ እኮ ወዲያው እንደሱ መሄድ በጉልበት ይለ ን ብታስብበት ጥሩ ይመስለኛል። ኧረ ወዲያ አንተ እኔ ኋላ በሚመጣው ነገር አስብበት። የምታመጣ ነው ደግሞ ደግሞ በገዛ ልጅ ደግሞ አንተ ነው የምታዘኝ ሰው ወልዶ ወልዶ አሳድጎ በገዛ ልጁ የማያዘዝበት ጊዜ እንዴት ያለ ጊዜ የደረስንበት። ቀለል ሄል ችግር የለውም። አሳያለሁ አሳያለሁ

አንቺ ምንም የሆነ ነገር የለም። እንደው እሷን እንደ እሷ ብትሆኝ እና እንደው አብረን በወግ በማድረግ ብንድራችሁ እንደው አሁን እንደዚህ ሁሉ አይ ሰው ወልዶ ምን አይሆንም። እንግዲህ ተዋት በቃ እሷ እኮ የኖረችበት ስለሆነ ነው። እንግዲህ ምን እናደርጋለን እንደገና

ውይ ትሩጌ፣ ሳያገባሽ ሳላገባሽ ሊደፉሽ ነው ጭራሽ። ይሄንማ አይሆንም፣ አልፈቅድም ባት ነበር ደግሞ።